ሲሲራ ወደ ቤቱ ተመለሰ። ጽናትም የሀሴት እና የሄኖክን የሆነ ሚስጥር እንዳላቸው የተደበቀች ለማጣራት እየሞከረች ነበር። ነገር ግን ጽናትም ጨርሳ አባጣቅም። አጋጣሚ ሆኖ ምሮ እንግዲህ ተክላሷ ገብቶ ሄኖክ ከሀሴት ጋር ያለው ሚስጥር ሲዘራዘሩ ሰምታለች ማለት ነው። እንግዲህ ባለፈው ጽናትን እንደሚፈልጋት እና ወደ ካፌ ወስደው መድኃኒት አድርጋ እንደተባበረችው ጽናት ላይ የምትጠጣው ላይ አድርጋ፣ እሷ ግን ሁለቱም ላይ ያደረገችው። ከዚያ በኋላ ጽናት እንደታመመች ነበር ያየ ነው። እንግዲህ ያን ነገር ምን እንደሆነ ምን እንዳመማት አላወቁም ነበር። ማለትም ድርጊትም እሷ ከሄነው ከተመካከለ እንደዚህ ማረጓን አያውቁም ነበር ሌሎቹ ማለት ነው። ከዚያ እንግዲህ ከቤትም ደሞ ሙከራ አድርጓል። ኪራም እንደዚህ ጠጥቶ አሞት ነበር፣ ለጽናት የተዘጋጀውን ኪራ አጋጣሚ ጠጥቶት፣ ሁለት ጊዜ እንግዲህ ሲያረግ ማለት ነው ሄኖክ ጽናትን መድኒት መድኒት ላይ የሚጠጣው ላይ መድኒት እያደረገ ሁለት ጊዜ ሙከራ አድርጓል ማለት ነው። አሁን እንግዲህ ሄኖክ ከሀሴት ከሆነ ማለት አልተላቀቃትም።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 እንግዲህ አስጸያፊ ቪዲዮ እና ፎቶ ስላላት ያን ፎቶ በሚዲያ ላይ የለቀዋል ይህን ተራረቅሽ እያለ ይጫዋትባታል፣ ማለት ነው ያ ነገር። እንደ ችግሯ ወይም ደግሞ የራሷ ጥፋት እንዳይወጣባት ደግሞ በሌላ ህይወት ላይ ትጫዋታለሽ ሀሴት ማለት ነው። አሰላሙ አሌይኩም ወረህመቱላሂ በረካቱ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔጋሁ በሰላም አልሐምዱሊላህ ረቢልአለሚን በያላችሁበት አላህ ሰላማችሁን ያብዛላችሁ።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 እዛ ግን ሀሴትና ሄኖክ ያው እያበጣበጧቸው ይገኛሉ። አሁን ላይ እንግዲህ የኪራ መንስኤ እንደዚህ የሆነው በሀሴት መሆኑን እሱ ያቅም፣ ፀናትም እንግዲህ ተገዳ ነው። ሀሴትም ደግሞ ፀናትን ለኪራ ተማሰቧ፣ የበለጥ የራሷ ብዙ ችግር ተኋላጅ ከሄኖክ ጋር እንዳለባት እንግዲህ ማንም ያውቅ የለም ማለት ነው። ንጹህ ሰው እንግዲህ ፀናት ሀሴትን የምታያት በጣም ንጹህ እና ምንም ችግር የሌለባት ንጹህ ሴት አድጋ ነበር የምታያት። ለኪራት ይገባታል፣ ትገባዋለች ብላ ነው የምታውቀው ማለት ምክንያት ነው። አንዳንድ ሰዎች ያው ከውስጣቸው በጣም ብዙ ችግር በጣም ብዙ ብዙ ነገር ቆሸሸው ታላይ ግን ሲታዩ ኖርማል ጥሩ ሰው ይመስላሉ ማለት ነው። እና ሀሴት ግን ከእንትን ከትምህርቷን የተቋረጠችው በሄኖክ እንደሆነ እና ብዙ ላይፍ እንዳሳለፈች ለኪራ ነግረዋለች። እዛም ደግሞ በህይወቷ የሚያሰጋት ና የሚያስጨንቀ ነገር እንግዲህ አለ ማለት ነው ስምንድነ መጥፎ ቪዲዮ ና መጥፎ ቪዲዮ ና ፎቶዎች እንግዲህ ሄኖክ ይዞባታል ማለት ነው። የት መፈልገውን ነገር ታላደረገችለት ያንን ቪዲዮ በሚዲያ እለቃለሁ እያስፈራራታል ማለት ነው። እንግዲህ ሄኖክና ሴት ከግቢ እንደተጫሩና አሁን ላይ እነሱ ራስ በራሳቸው እየተበዳደሩ ቅም እንትን እየተያዙ ይገኛሉ ማለት ነው። ከዛም ከራሳቸው አልፎ ደግሞ ሌላ ሰው ህይወት ገብተው እያበጣበጡ ነው። እንግዲህ ጽናት በአቅሟ እያጣራች ነበር። ሄኖክና ሆኖክና ሀሴት ምን ግንኙነት እንዳላቸው እያጣራች ነበር። ሲወጡ ሲገቡ እያጣራች ነበር። እና ከበረንዳ ጋ ሆነው ሲያወሩ፣ ቆይ ምን ብለሻን ነው ጽናት ከኔ የራቀችው? እንደዚህ እያላ ሲጠይቃ፣ እሷ እያዳመጠች ነበር ማለት ነው እና እንግዲህ ኪራን በአንተ ሰበብ መስሏን ነው ኪራ ተቤት የወጣው እያለችው ነበር። ቆይ ግን የኪራ ተቤት መውጣት እና መጥፋት እኔ ነኝ እንዲህ ችግሩ እያላት ነበር እና በስተ መጨረሻ እንግዲህ እያየች እየተከታተለች ነበር ጽናም ማለት ነው። ቀድሙንም የሆነ ግንኙነት እንዳላቸው ጠርጥሬ ነበር። በቃ ሀሴት፣ እኔ እንደመሰለሽ ሴት አይደለሽም። እኔ ንጹሕና ጥሩ ሴት መስለሽ ነበር ስለዚህ አንቺ ጥሩ ሴት አይደለሽ። ምን እንደምንሽና ያንቺ ጀርባ በማ እኔ ማጽናት አለብኝ ብላ እንግዲህ ወሰነች ማለት ነው ጽናት ማለት ነው። ወደ ሰላም ደውላ እንግዲህ ሰላም ደግሞ የጽናት እና የኪራ ፍቅር መቀዝቀዙ ይመጣል በጣም አሳስቧታል። ለጽናትም ለኪራም ጥሩ ጓደኛ ናት እና በጣም አሳስቧታልና እህቷን ደውላ እንግዲህ የሆነ ስለ ፍቅር ልታወራት ስትል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 እንግዲህ ያን ጊዜ ጽናት ደውላ ሰላምን ስታወራት ጥሩ ስሜት አሰጠቻትም። ከዚያ በኋላ እንግዲህ ወደ ቤኔ ብላት ወደ ቤት ስትሄድ ከሷ ትንሽ ቀደም ብሎ እንግዲህ ኬራ ወደ ሰላም ቤት ገባ ማለት ነው። እሱ እንደገባ ደግሞ ጽናት መጣች ማለት ነው። ያው እንግዲህ ጽናት ጥፋቷን ብታምንም ግን ኬራ የሆነ ነገር እንደሆነ አልፈልግም። ምክንያቱም ተወደዋለይ መጥፎን አትወድም ማለት ነውና ኪራ ብላ እንግዲህ እንትን ስትጠጋው አታስመስሌ ብሎ መጥፎካነ የተናገራ ማለት ነው። ያው እሱም እውነት አለው። በሚያውቀው ነገር ሰው ድንገት ዝም ብሎ በቃ አልወዳችሁም ሲለን በጣም ስሜቱ ከባድ ነው። እንግዲህ አንቺ ውጭ ወይም ንመን ልቀመጥ ብሎ እሱ ወጣ ማለት ነው። ከዛ ወደ ቤቱ መጥቶ ቤት ሲመጣ እንግዲህ እዚህ ጋር እንግዲህ ሄኖክና ሀሴት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 እና ምንድን ነው ፈልገው ስትለው፣ ሀሴት ሄኖክ እንግዲህ ጽናት ሲል ሰምታለች ማለት ነውና፣ ከዚህ ቅድም ምንድነው ያደረግሽው ሆቴል ሄደን ምንድነው መጠጡ ላይ ያደረግሽው እያላት ያን ሁሉ እየነገራት ምሩ ሰማች ማለት ነው። ሁለተኛ ጽናትን እኔ ጽናት ላይ የሆነ ነገር አላደርግም? ሁለተኛ ስህተት አልፈጽምም አንተ ጋር መንገድ ጽናትን አገኛት ብላ እንግዲህ ስትለው ይህን ካልሽ ያንን ፎቶሽን እና ቪዲዮሽን በምንኛው ሚዲያ ያለቀቅልሽ ይላታል። ወይም ደግሞ ጽናት ላይ ያረሹን ነገር ብሎ ከፍተኛ ጥፋት እንትን ሲልባት በጥፊ መታችው ተንስታ ማን ሄነክል ያን ጊዜ እንግዲህ በሩን ከፍታ ገባች ማለት ነው። ምሩ ምሩ እንግዲህ ያንን ሚስጥር ሁሉ ስለሰማቻቸው መጨረሻ አድሏ ምሩ ምንድን ነው የተከተላት ሀሴት እንግዲህ ምሩን አገተቻት ማለት ነው። በጣም ያሳዝናል። ሀቅ መቼም ተደብቅ አትወጣም። ሀቅ መቼም ተደብቅ አትቀርም። አንድ ቀን ትወጣለች ማለት ነው። አሁን እሷ የምታግታት አንድ ቀን ይወጣል። ምሩ ደግሞ ናሆሜ ደግሞ እንግዲህ ባለፈው የወሩ የሆነ ነገር እንዳለ ሸክኮ ነበር እና ነገሩ ምንድነው ችግሩ? የኪራና የጽናት ጸሩት ሲላቸው የሆነ ነገር እንዳለ አውቋል፣ ግን አልነገሩትም ማለት ምሩ እና ጽናትን እየተቆጣቸው ነበር። የሆነ ነገር እንዳለን እና እንዲሰራችሁ አውቄያለሁ ባትነግሩኝም ብሎ ተምሩ ጋር ምሩን ተናግሯል ነበር እና ኪራንም እንግዲህ ምሩን አስቀይሜታለሁ እያለሁ ነበር። ኪራም ለምን አስቀይምካት፣ እንግዲህ አበይዝህ ይቅርታ ጠይቀ ምናምን፣ ያው ስልኳን ቢሞከር የምሩ እንግዲህ ስልኳን የማይሰራ እሷ ግን ታግታ ነው። እንግዲህ ምሳ ይዛለ ስገባ ምንም ነገር እንዳትጮኸ ይሄን እንዳትስነቂ ምሳሽን ቤት ስትላት፣ ሃሴት ምሩ እሺ ብላ ስትለቅ ግን ምሩ ድረሱ ላይ ብላ ጮኾች፣ ማለት ነው እንግዲህ እንደገና ገና አፈነቻት ማለት ነው። ግን ጽናት ቆርቁራ በራፍ ክፍት መሆነች ነው የጮፉታት አይጣይቸም ናም ብላ ሸወደቻ ማለት ነው። ሀሴት እንግዲህ እራብ ይርብሻል እንጂ እኔ ሁለተኛ እንግዲህ ምን አንደኛው ስህተት እሸፍናለሁ፣ ሁለተኛ ስህተት ሰራሁኝ። ስለዚህ አንቺ ደግሞ ችግር አታምጪ። ምሩ፣ እኔ ነገር ባንቺ ማድረግ ፈልጌ አይደለም፣ ግን ምንም ማድረግ አልችልም። አባቴ ጋር ሂጅ ያለው ነገር አስታውቃለች እስከምመጣና ሄኖክ ደግሞ ደሞ ከጽና ጋር ያለውን ነገር ከእዚህ እስከሚያስተካከል ድረስ እዚህ መቃመጥሽ አይቀርም። ታገተሽ እያለችን ነበር ማለት ነው። በጣም ያሳዝናል። ግን ማለት በጣም ከባድ እውነት። እንግዲህ ኪራና ናሆሚ እሷን መታገቷን ያውቁም፣ ጽናት ማታውቅም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 እንግዲህ እና ሆሜ ሰምቷል። እንግዲህ ኬስ ፀናት ማረጋለች እያረጋቻለችው ነገር አለ ሌላ መዳሩ እና እንደዛ ካሴ ጋር መገናኘት የፈለገችው ነገር ሰምቷል ማለት ነው። እንዴት ጥሩ ሴት እና በሳ ሴት መስይ ነበር፣ ግን አንቺ ጥሬ እንዴት እየሰደባት ነበር ማለት ነው። ፕሮሰስም ባይሰማውም ባይሆን ግን ማረጋቸው፣ ግን የምሩ መታገት በጣም አሳዝናል። ምሩ እኮ ማለት ማለት ለሰው ሰዎች